ማሳየትም መስራትም ሰውን ማስደሰት ሱሳችን ነው። ሱሳችን ነው። በቃ ሁልጊዜ ስራ ሱስ መሆን አለበት። ምን አደረኩ? ይሄን ዙሪያውን አደረኩና የሚያማምር መስቀል ከእያንዳንዱ አርብ ላይ ያደረኩለት አንገት ናቸው። እንግዲህ ላክሌ ካላቸው ልክላቸዋለሁ። በጣም ነው የሚያምር። ይሄ ደግሞ የተለያየ ከለር ነው። ዲዛይኑ አንድ አይነት ነው ከለሩ ግን እንደዚህ ነው ያምራል። በጣም ቆንጆ ነው፣ ውብ ነው። ይሄ እያንዳንዷን ቁጥር ብትቆጥር ዝቻለች። ይሄ እዚ ያለው ይሄ እዚ ያለው ይሄ ሁሉም አንድ አይነት ነው። በደንብ እያንዳንዱ መስቀል፣ መስቀል፣ መስቀል የሰራለ ሶስት ሶስት ማዘን የሰራለ የዳርና ዳር ፍሬሞች በጣም ነው የሚያምር። የባህል አልባሳትን ለመልበስ ለማጌጥ የምትመጡ ሰዎች ትክክለኛው ቦታ ነው ያላችሁት። አይታችሁ መርጣችሁ ኦርደር ብታደርጉ ደግሞ ካላችሁበት በራችሁን አንኳኩተን እናደርስላችኋለን ማለት ነው። ዛሬ የተዘጋጀ ነው መካከለኛ ጥለት ቀጭን ጥለት እናሳያችኋለን። እስከ መጨረሻው ድረስ ካያችሁ ሰብስክራይብ ሳያደርጉን ማየት አይቻልም። አይቻልምአይቻልምእውነቴን ነው። አድርጉ። ልብሶች እንደምለነው ቴዴ አሁን የሰፊ ልብስ አለው። በጠባብ ደግሞ እንዲህ አድርገን አሰርተነዋል። ያምራል በጣም ደስ የምትል ከለር ናት። ልብስ እንኳን ጥበብ ኖሮ ጥበብ ሳይኖረውም ያምራል እኮ ብዙ ጊዜ ሰራለሁ። በነገራችን ላይ በቃ አንድ ደረጃ ሆኖ ይሰራል፣ ሁለት ደረጃ ሆኖ ይሰራል። ምንም አይነት ጥልፍ የሌለው ያምራል። ነጭ ልብስ እንኳን ጥበብ እንደዚህ ሲኖረ ለማለት ፈልጌ ነው። ሁለት አይና ነው፣ ቆንጆ ሆኖ የተሰራ ነው። እያንዳንዱ ያምራል በጣም አራት አርብ ነው። ነጠላውም እንደዚህ ብሎ ነው የተሰራው። ቀሚሶ ጋር አንድ አይነት ነው። ኖ ሳይዝ ይቀነስልን ካሉ መቀነስ እንችላለን። ያምራል በጣም ቆንጆ ነው። ይሄ ዋጋ አልቆለት 15500 ብር። ወደሚቀጥለው ልብስ ስንመጣ ልብሶች እንደምልህ ነው፣ ሁልጊዜ ሁልጊዜ ልብሳችን ለከስተመር ፏ አድርገን ማቅረብ አለብን፣ ፏ አድርገን መስራት አለብን፣ ፏ አድርገን መጥለፍ አለብን። ያምራል በጣም ቆንጆ ነው። አራት አርብ ነው። እንግዲህ ነጠላውን ፏ ያለ ነው። በደንብ ከስተመር እንደሚፈልገው ነው እንደምለት ሄድዬ ሰፊ ይሁንልን ጠባብ ይሁንልን የሚለሉ በብዛት የታዘዘ ልብስ ነው። ይሄን ይመስላል ያምራል በጣም ይሄ ዋጋ አልቆለት አስራ አምስት ሺ የወገብ ብላ ስራ እንደፈለገ ማድረግ እንችላለን። ወደሚቀጥለው ልብስ ስንመጣ ይሄ ልብስ ሶስት አራት ልብስ ነበር። ያው ስላላለቀ ነው እንጂ ማሳየት እችል ነበር። አንድ መካከል ዝም ብዬ አሳየዋቸው። ያምራል በጣም በባለፈው ቪዲዮ አሳይተነዋል። አይናለም ከአሜሪካ የሆነት እንዴት አርዬ እንደሰራውላት በጣም ነው የሚያምር። ምን አደረግኩ ይህን ዙሪያውን አደረግኩና የሚያማምር መስቀል ከእያንዳንዱ አድር ብላይ ያደረግኩለት አንገት ናቸው። እንግዲህ ላክ ካላችሁ ልክላችኋለሁ። በጣም ነው የሚያምር ልብስ ሲሰራ ነው የሚያምረው። በቃ እኔም ሁል ጊዜ እንደምለው ልብስ እንዲሁ ስታዩ የሆነ ነገሩን ካልሆነ መስጠቀር ሲሰራ ግን ሌላ ነው። እውነቴን አሁን እዚህ ላይ የምናያቸው አሁን የልብስ ለምሳሌ ልሙጥ የተሰራ ነው። በባለፈው ቪዲዮ ያሳየነው ነው። ይኸው ልሙጥ ነው፣ ግን በበላዩ ተሰራ ይሄ ልሙጥ ነው፣ ነጭ ልሙጥ ነው። ግን እኛ ጥልፍ እንደዛ አድርገን ሰራ ነውና ልብስ ይሰራ ነው። በምክንያት ነው ልብስ አሁን ይሄ የወንድኛ የምንለብሰው በሳይዝም ብሎ የተጠቀለለ ልብስ ነው ግን ተሰርቶ በልኬታ ጥልፉ ፈርጥ ነገር ኑሮበት ምናምን ሲሆን ከሰው ላይ እንደዚህ ውብ፣ ምንም ጥያቄ የለው። አሁን እንዲ ብሎ ሲታዩ ትንሽ ነጠላ ነገር ነው የሚመስል። የእውነት ግን ይሄ ተሰርቶ አነስ ያለ መወጠር አድርጋችሁበት፣ ነጠላችሁን ሸብ አድርጋችሁ፣ ሹርባችሁን፣ ጫማችሁን አድርጋችሁ ስትለብሱት እንደዚህ ነው እንዲ ነው የሚሉ እና ያምራል በጣም ፏ ብለው ተሰርቶ ይሄ 13 ብር ወደ ሚቀጥለው ልብስ ስንመጣ ይሄ ልብስ ተሰርቶ ትሄድ በጣም ነው የሚያምረው። በነገራችን ልብስ እንደምልኩ ነው ሲሰራ ነው የሚያምረው። ኦኬ ሲለበስ ያምራል። አሁን ከስተመሮች እልክላቸዋለሁ እዚህ ዲስፕሌ ላይ አድርጌ እልክላቸዋለሁ። ከዚህ በላይ ደግሞ ለብሰው ሲልኩልኝ በሰም እንዴት እንደሚያምር የእውነት ይሄ ማለት ነው። በቃ በጣም ነው የሚያምር። የአራት አርብ ነው፣ ቆንጆ ነው። እንግዲህ ልብሶች አሰራራቸው እያንዳንዱ ፍሬሙ እያንዳንዱ ይሄ ክር አገባው ምናምን፣ በነገራችን ላይ የክር አይነት ማእት አይነት የክር አይነት አለ ዝምሮ ጎተ ተደርጎ አይሰራ አይመጣም። ክር አይሰራ ማክር አገባቡ አይመጣም። በጣም ነው የሚያምር ነጠል ፏ ያለ ነው። በደንብ ይሄን ይመስላል። ውድ ከስተመሮቻችን እንግዲህ ልብስ ስትለብሱ ሁልጊዜ እንደምለው ነው። ሹርባችሁን ፏ አድርጋችሁ ደስ ብሏል። መቼም የባለች ደስ ብሎ ነው የሚለበስ። በደንብ እንደዚ አድርጋችሁ መልበስ ትችላላችሁ። ያምራል በጣም ይሄ ቆንጆ ነው። ይሄ ዋጋ ጥንቅቅ ብሎ አልቆለት 16 ሺ ብር ነው። እንግዲህ ደውሉ ደውሉ ወደ ሚቀጥለው ልብስ ስንመጣ የሚቀጥለው ልብስ እንደምታየው ነው ክር እኮ ነው ይሄ አሁን ሳባ ክር ነው የከለር አገባቡ ግን የሆነ ነገር እይታ አለው ያሳምረዋል ደስ የሚል የከለር እንትን አለው ያምራል በጣም ቆንጆ ነው ሁለት አይና መነን ነው አርበ ሰፊ ነው እንግዲህ አርበ ጠባቦች አሉ እኮ ምንድነው አርበ ጠባ የምትሉን በቃ አርበ ጠባ ማለት ይሄ ነው በቃ በቃአ ጠባ ሆኖ ስንት አ ነው? አራት። አንድ፣ ሁለት፣ ሶስት፣ አራት። አይቀነስም፣ ግን አርበ ሰፊ ማለት ይሄ ነው በቃ። ዘንከት ያለ ይህን ይመስላል። በጣም ነው የሚያምር። ፏ ያለ ነጠላ አለው። እኛ ብዙ ጊዜ የምናሳያችሁት ሳይዙ እንድታዩት ምናምን ለማለት ያክል ነው እንጂ ሁሉም ልብሶች ነጠላ አላቸው አላቸው። ይህን ይመስላል። ያምራል በጣም? ውብ ነው እንግዲህ፣ ልብሶች አሰራራቸው ልብስ ፊኒሽን ካጨራረሱን ሁል ጊዜ እንደምለው ይሄ ዋጋ አልቆለት 17 ሺህ ብር ነው። ወደሚቀጥለው ልብስ ስንመጣ እንግዲህ ብዙ ጊዜ እንደምልነው ነው ቴዲዬ ልብሶች በደረጃ ይሰራሉ፣ ያለ ደረጃ ይሰራሉ፣ በቀጭን ይሰራሉ፣ በጠባብ ይሰራሉ፣ በሰፊ ይሰራሉ። ይህም ደረጃ ልብስም ነበረው እየተሰራም አለ። ልብሱ በምዝ። በምዝ ልብስ ብዙ እየተሰራ አለ፣ በሱ ልብስ እየተሰራ አለ። መላለት አልቆ ከሆነ በሚቀጥለው እንትን እናሳያቸዋለን። በጣም ነው የሚያምር። ይሄን ይመስላል፣ ቆንጆ ነው። በደንብ እንግዲህ እንደምል ነው ከለሮች፣ ክሮች እያንዳንዱ ሰው የማይፈልገውን ማውጣት ይቻላል። ግን ለምሳሌ ይሄን አንፈልገውም። እዚህ ላይ ደመቅ ያለ ቀይ አድርጉ ቢባል አይመጣም። እዚህ ላይ ጥቁር ከለር ይሁን ቢባል አይመጣም። ክሮችን የክር አገባብ ይበልጥ ደግሞ ከሙያው ጋር ብዙ ዓመትም ስለቆየን ሸማኔዎችም ብዙ ጊዜ እድሜያቸው እዛው ላይ በደንብ እንትን ስላሉ ስለሚያሳልፉ ጊዜያቸውንም ያውቃሉና ብዙ ጊዜ ከለር አገባብ ለእኛ ስጡን ስጡን ለእኛ ስጡን። ያምራል ይሄ በጣም። ወደሚቀጥለው ስንመጣ ልብሶች እንደምልህ ነው፣ መደቡ ሌላ ነው፣ ፈርጦች ሌላ ናቸው፣ መስመሮች ሌላ ናቸው። ዲዛይን ምናምን እንግዲህ ይህ ልብስ አሁን እጅዮ ይሄ ተሰርቷል። ደርደሩ ያለችው አንገቱ ይሄ መሀል ላይ ተሰርቷል። አንገት በሙሉም ተሰርቷል። በተለያየ ሙሉ ተሰርቷል። ያው ተሰርቶ እንግዲህ ለከስተመር ዩቲዩብ ላይ አልቀረበም ነው እንጂ ልብሶች ይወጣሉ በየሰዓቱ። ያምራል በጣም ልብሶችን። በነገራችን ላይ እናንተ ስትለብሱ አንስ ያለ መወጠር ያደርጋችሁ ሹሩባችሁን ተሰርታችሁ ፏ ብላችሁ። በቁጣ ልብስ አይለበስም፣ ተበሳጭታ አይለበስ። አረ እንዴት ብሎ እንዴት ያይመጣዋል። ይሄ ያምራል በጣም። ሁለት አይና ማለት ነው ቆንጆ ነው። ፏ ያለ ነጠላ አለው የሆነ ጠለፎ ያለ ነው። ያምራል በጣም። ይሄ ዋጋ አልቆለት 14 14 ሺህ። ወደሚቀጥለው ልብስ ስንመጣ ልብስ ልብስ እንላለን አራት አርብ ነው ሁለት አይና መንን ነው ፏ ያለ ነጠላለሁ ፏ ብሎ ነው የሚሰራው። አህ ፏ ብሎ ነው የሚሰራው። ይሄ ዋጋ አልቆለት ዘጠኝ ሺህ ዘጠኝ ሺህ ዘጠኝ ሺህ ብር ስጧት በለው እንግዲህ። አዎ በደም ስጧት ወስዳለው እንዳትል። አይ እንደዚህ ከከተለ ዋጋው ማይገርም፣ ያምራል በጣም ይሄ ልብስ። በተደጋጋሚ ይሰራል፣ በተደጋጋሚ ነው የምሰራው። አንገትና ጅዬ ሰርቸዋለሁ፣ በወራሽ ሰርቸዋለሁ። መንገዶችን ብቻ አድርግልኝ ብላ ደግሞ በአንገትና በእጅዬ ብቻ የሰሩትም ማለ በጣም ነው የሚያመር። ይሄ ልብስ ፋያለ ነው ከለር አገባቡ ምናም ትንሽ ከበድ ይላል። ለቴዲየ በነገራችን ላይ ሶስት ሳምንት ስካንዶር እስከ ሁለት ሳምንት የሚፈጅ ነው በሸማኔ ያምራል በጣም ይሄን ይመስላል። አራት አርም ነው ሁለት አይና ነው ፋያለ ነጠላለው። እሺ እ ፋያለ ነጠላለው ስል እንደዚህ ነው አለው። አዎ ያምራል በጣም ይሄ ዋጋ አልቆለት 12000 12000 12000 ወዲም ይከተለው ስል መጣ። እሄ ደሞ ይለያል በጣም ደስ የሚል ከለር አገባባለው ይያንዳንዱ አዎ በነገራችን ላይ ቴድዬ ዋጋ ያንሳልኩ ልብስ እኮ ዋጋ ያንሳል። የእውነት ሻማኖቻችን ሲሸምኑ ስታያቸው ዋጋ በጣም የሚያንሳቸው ይሄ። እያንዳንዱ ሁን ቁጥር ብትቆጥር እዚቻለች። ይሄ እዚህ ያለው ይሄ እዚ ያለው ይሄ ሁሉም አንድ አይነት ነው። እውነት ለ በጣምበጣም እጃቸውን አይቆርጥመው እኔንም ምሰረውን አንተ ነው ታደረገ ያምራል። በጣም ቆንጆ ነው። አራት አርብ ነው እንግዲህ ውድ ከስተመሮቻችን ሁልጊዜ እንደምንለው ነው። የአንገቱን አሰራር፣ ቁመቱን፣ ይሄ የምትፈልጉትን አይነት ነገር ማድረግ እንችላለን። ቴሌግራሙና ዋትሳፕ ሊሆን መላላክም እንችላለን። ብዙ ጊዜ በዛ መላላክ እንችላለን። ወይ ሲሚን ማስቀመጥ ትችላላችሁ። የምትፈልጉትን አንገት አሰራር እናንተ ደግሞ ከኛ በላይ ደግሞ ያው ሶሻል ሚዲያው እንደፈለገ ስለሆነ የሆነ ቦታ ያገኛችሁትን በዚህ አሰራር ማድረግ እንችላለን። የማይሆኑ እንደውም አይሆንም እንላለን። በነገራችን ላይ አንድ የሆነ ልብስ የሆነ ልብስ የማይሆነ አይሆንም፣ ብለን ስለምናቅም እናማከራለን። ይሄን ይመስላል። ያምራል በጣም። ይሄ ዋጋ አልቆለት 15 ሺህ ብር። ወደሚቀጥለው ስንመጣ ብዙ ጊዜ ልብሶችን እናሳያለን። መደቡ ቀይ፣ መደቡ አረንጓዴ፣ መደቡ ምናምን ሁሉ አይነት ክር እንግዲህ። በነገራችን ክር ስናገር ብዙ ጊዜ ክር ብዙ አይነት ክር አለው ብዙ አይነት ክር ከብዙ አይነት ክር አንዳንድ ተመርጦ ይሰራል። አንዳንዱ ደግሞ ከአንዱ ከለር ጋር እማይሄዳል እማይመጣል ክሮች ስለሚለያዩ፣ ውድ ከስተመሮቻችን የምናቀርባቸው ልብሶች በሙሉ ከለሮች ሁለት አይነት ሶስት አይነት አይደሉም፣ ብዙ ናቸው። ብዙ ናቸው ለመግለጽ ራሱ በጣም ከባድ፣ በጣም ብዙ። ከዛ ብዙ መካከል ደግሞ ሁለት ባንዱን፣ ሶስት ባንዱን፣ አራት ባንዱን፣ አምስት ባንዱን እያደረግን ሁሉን እናቀርባለን። ከስተመሮቻችን እናንተ የምትፈልጉትን እስክሪንሻት አድርጋችሁ ቴሌግራምና እና ዋትሳፕ ላይ ላክ አድርጋችሁ እኔ መሰላል ያመላል፣ በጣም ይሄ አራት አርብ ነው። እንግዲህ ቀጭን ለሚፈልግ መካከለኛ ለሚፈልግ ሁሉንም በየአይነቱ እናቀርባለን። ከዚህ መካከል ደግሞ የታደችን አቅርበታል። ግን እኔ ያየዋት ነበረች እምትሉ ካላችሁ ደግሞ ላካ አድርጋችሁ መሰራት ይችላል። ያምራል በጣም ፎያ። ለነጠላለው ሁለት አይና ነው ይሄ ልብስ ዋጋ አልቆለስ ዘጠኝ ሺ አምስት መቶ ብር። ወደሚቀጥለው ልብስ ስንሄድ እንግዲህ ልብሶች እንደምልህ ነው። ግን ሰፊውን በጠባ መስራት ትችላላችሁ ወይ ለሚሉን እንኳን ሰፊውን ቀጭኑን ጥበብ ደግሞ እንደዚህ አድርገን እንሰራለን። አሁን ትእዛዝ የታዘዘ ነው፣ የሚወጡ ናቸው፣ የሚወጡ ናቸው። እንዲሁ እናሳያችሁ ብዬ ነው እንጂ ያምራል በጣም አዲስ ነገር ነው። ይሄ ሰፊ ነው ማለት ከዚህ የሚሰፋ ለማለት ፈልጌ ነው። የዚህ ግማሽ ደግሞ እንደዚህ አድርገን እንሰራ ነው፣ ከስተም እንደሚፈልገ ማለት ነው። ይህን ደግሞ ኖታ፣ ይህን ደረጃ አድርግልኝ ካላችሁ ደግሞ ማድረግም እንችላለን። ን ችግር አለው የሚያስፈልግ ምንድነው ጊዜ አሁን ጊዜ ነው የሚያስፈልገው። በጣም ያምራል። እንግዲህ ይሄ የሸማኔ አሰራሩ የእውነት ፈርስ የለው ምን የለው ሁሉም ነገር በጣም ነው የሚያምረው። እንግዲህ ሁልጊዜ እንደምልህ ነው እንሰራለን ሰፊውን ጠባብ እናደርጋለን፣ ጠባቡን ደግሞ ሰፊ እናደርጋለን። ምንል በምክንያት ነው። ይው እዚህ ላይ ያለ ሙሉ ሰብስክራይብ ያደረጋችሁ ያላደረጋችሁ፣ ያላደረጉትም ሊያደርጉ እኳ ነው። እያምራለ በጣም እያንዳንዱ ከለር ብታያቸው ቴ ትክ ብሎ ታየ መስቀል አለው በደም እያንዳንዱ መስቀል መስቀል መስቀል መስቀል የሰራለ ሶ ሶስት ማዘን የሰራለ የዳርና ዳር ፍሬሞች በጣም ነው የሚያምር። ይሄን ይመስላል አራት አርብ ነው። ከስተመሮቻችን ረጋ ብላችሁ ነው ልብስ ስታዙ። እውነት ነው ያለ ልብስ ችግር የለውም። የሚታዘዝ በሸማኔ ከሆነ ግን በቃ ጊዜ ከሌለ ራሱ ትንሽ ስለሚያስፈልግ ካለ ብቻ ነው እንጂ ከሌለ ጊዜ ያስፈልጋል። ይሄ ዋጋ አልቆለት 13 ይህም አንድ አይነት ነው። ይሄኛው 8500 እነዚህ ያው ናቸው። በሰፊው በጠባቡ ስለሆነ ተመሳሳይ ነው። ይሄ ልብስ ያምራል በጣም። አምስት አርብ ነው የሚሰራው ብዙ ጊዜ ፏ ብሎ ነው የሚሰራው የሆነ ሲሰራ በጣም ነው የሚያምር ልብሱ። በነገራችን ላይ ያምራል። ሁለት አይና መንን ነው እንግዲህ ጉድ ከስተመሮቻችን፣ ሁልጊዜ እንደምናወረው ሁልጊዜ እንደምንናገረው ሰርተን ማቅረብ አለብን። የሚያስፈልገው ጊዜ ነው። የልብስ ደግሞ አሰራር ፊኒሽንግ ያስፈልገዋል። በደንብ ፊኒሽንግ ስንል ቅምቅማቱ፣ አንገቱ፣ ጠርዙ፣ እያንዳንዱ አሰራሩ ፊኒሽንግ ይባላል። ፊኒሽንግ የምንለው ለምሳሌ ብዙ ጊዜ ይሄ ቅምቅማት አለ። ከተሰራው ልብስ እንደምናሳየው እንደዚህ ቅምቅማት አለ። እዚህ ጠርዟ ደግሞ እኩል መሆን አለ። ብዙ ጊዜ ሸማኔ የቀኝ ምቱና የግራ ምቱ ይለያያል እና ትንሽ የሆነ ልዩነት ይኖራል፣ ይዛነፋል። እሱሱን ቀኙ ከቀኝ ከግራ ጋር ማድረግ ፊኒሽንግ ነው። ያምራል በጣም ይሄ ዋጋ ጥንቅቅ ብሎ አልቆለት ስምንት ሺህ ብር ነው። አምስት አርብ ነው። ይኸው ሰተናል ሰተናል። ወደሚቀጥለው ልብስ ስንመጣ ይሄ ልብስ የሆነ ሳለ ያሳያችኋለሁ። አስታውሳለሁ በሌላ ከለርም አለው። በሰማያዊ ነገር ምናምን መሰለኝ፣ እንደሱ ከለርም አለው። ይሄ ያምራል በጣም ስራው በጣም ጥንቅቅ ያለ ስራ ነው። በጣም በጣም ነው የሚያምር። እንግዲህ ይሄን ስታዙ እጃችን ላይ ያለ ሁለት ፍሬ ነው። ይሄ ልብስ ስታዙ ታችኛው ቀጠና ለቤ ካላችሁ አሁንም እንደምንለው ነው። ወደ ላይ መስቀል ነገር፣ ፍላወር ነገር፣ የምትፈልጉትን ነገር አርማ ማድረግ እንችላለን። ለምሳሌ ልብስ ለፍሽ የሀገሬን ባንዲራ ካላችሁ አረንጓዴ ቢጫ ቀይ በሆነ ነገር ማድረግ እንችላለን። አሁ የካናዳ ካላችሁ የካናዳ ም እዚህ ላይ ማድረግ እንችላለን። እዚህ ላይ እውነቴ ነው ከእያንዳንዱ አርብ ላይ ላይ ይሆናል። የእስራኤል የምትፈልጉትን አይነት ማድረግ እንችላለን። በነገራችን እንደሱ አይነት በባለፈው ተናግራለሁ ማድረግ ይቻላል፣ ምንም ችግር የለም። የምሰሩበት መስሪያ ቤት ማድረግ ይቻላል። ያላችሁበትን አገር ማድረግ እንችላለን። ኖ ይሄን የምፈልገው ለልደት ነው ካላችሁ ደግሞ ስንተኛ ዓመት እንደሆነ የልጃቸው አንደኛ ዓመት ከሆነ እዚህ ላይ አንደኛ ዓመት አንድ ቁጥር መጻፍ እንችላለን፣ በግዕዝ አድርገን በደንብ ነው። በቁጥር ከተባለም በቁጥር እዚህ ላይ መጻፍ እንችላለን። የምትፈልጉት ማድረግ ይቻላል ለማለት ነው። እንዲለይ እንዲለይ ኖ ስም ይጻፍ ካላችሁ አሁን በፊት ሰርቼ እንደላኩላችሁ የክርስትና ለሆነ ለምሳሌ ለልጁ ማቀፊያ እንጽፍለታል። ለልጁ እያንዳንዱ ቦታ ላይ እንደዛ ማድረግ ይቻላል። በጣም ነው የሚያምር። እንግዲህ እንዲ እያደረግን እያቀረብን ነው። አራት አርብ ነው። በጣም ነው የሚያምር። ሁለት አይና መነን ነው ፏ ያለ ነጠላለው። እንግዲህ ልበሱ እና ልበስ። አልባሽ እያንኳኳ በር ድረስ መጥቷል። ይሄ ዋጋ አልቆለ 9500 ብር ነው። በተለያየ ከለር አለው። ወደ ሚቀጥለው ስንመጣ፣ እሺ ልብሶቹ ሁለት ሁለት ሶስት ሶስት ፍሬ ምናምን እያደረግን እናሳያለን። ማሳየትም መስራትም ሰውን ማስደስ ሱሳችን ነው ሱሳችን ነው፣ በቃ ግዴታችን ነው። ትክክል፣ በቃ ሁልጊዜ ስራ ሱስ መሆን አለበት። የእውነቴን ነው። ከስተመር ለኛ ምንም የማላውቃት ከስተመር ሙሉ ብር ትልክለኛለች። የሚያስገርሙኮናቸው አይቴዲ፣ የእውነት ምን ያህል ምን ያህል ኃላፊነት ነው ይሄ ሰርቶ ከማድረስ አልፎ ለሴትዮዋ በቃ ሂዶ እንደ ፍላጎቷ ይሆናል ወይ የምትለው ራሱ የእውነት ጭንቀት እና ብዙ ብዙ ብዙ በቃ ሙሉ በሙሉ የእውነት እኔ ደስተኛ ነኝ በመላው ዓለም ያላቸው የእውነት እኔ አከብራቸዋለሁ በጣም የማከብራቸው እውነቴን ነው ይሄን ይመስላል ይሄ ልብስ ፏ ብሎ ተሰርቶ አልቆለት። በወራጅ ከፈለጋችሁ በወራጅ፣ አንገትና ጅዬ ከፈለጋችሁ አንገትና ጅዬ። በነገራችን ላይ ውድ ከስተመሮቻችን አንገትና ጅዬ ስንል ዋጋ የምንናገረው ነው። ወራጅ ስትፈልጉ ደግሞ አሁን በፊት እየተነጋገርን እንደምናደርገው ኤክስትራ ትንሽ ጭማሪ ነገር አለው። አዎ እሱን ያምራል፣ በጣም ይሄ ዋጋ አልቆለት አስራ ሶስት ሺ ብርና ሁለቱ አንድ አይነት ነው። አስራ ሶስት ሺ። ወደሚቀጥለው ስንመጣ አሁን ይህም ከለር ናቸው ውድ ከስተመረች ሁለት አይነት የምናሳያችሁ በከለር የሆነው በከለር ሁለት አንድ አይነት የሆነውን ደግሞ እንድታዩ ነው። በቃ አሁን ጊዜ የሆነ ልብስ የሆነ ልብስ በመጀመሪያው ልብስም እንዳልነው የሆነ ልዩነት እንዳይፈጥር ነው የምናሳያችሁ። ይሄ ደግሞ የተለያየ ከለር ነው። ዲዛይኑ አንድ አይነት ነው። ከለሩ ግን እንደዚህ ነው። ያምራል። በጣም ቆንጆ ነው። ውብ ነው። ውብ ነው። ሁለት አይነት መነን ነው። ሁለት አይነት መነን ሆኖም አይቀርም ሙሉ ከታች አንስቶ እስከ ላይ ይደረባል። በስር ገበር አለው። ገበሩ እኛ የሚሆነው እናደርገዋለን። ከፈለጋችሁ ደግሞ መምረጥ እንችላለን። ገበር የትኛው ይሁን የትኛው ይሁን ማድረግም እንችላለን። ግን ለልብሱ የሚበጀውን ይሄ ይሄኛው ለዚህኛው ይሄኛው ያስፈልጋል እያለን ነው ብዙ ጊዜ የምንናገር። ያምራል በጣም። ሁለት አይና መነ ነው። ፏ ያለ ነጠላ አለው። እንግዲህ ውድ ከስተመሮቻችን ማየት ብቻም አይደለም፣ ሰብስክራይብ ይደረጋል። ይደረጋል። ያምራል በጣም። ይሄ እንግዲህ ይሄን ስታዙ ኖቀጠነ ካላችሁ የሆነ ነገር መጨመር እንችላለን። እንደምንለው ማድረግ እንችላለን። ግን የሚጨመረው ነገር ብዙን ጊዜ ከምንናገረው በላይ ነው ብር የሚሆነው ጭማሪ ነገር አለው። ይገባቸዋል። አልፎ አልፎ ለመናገር ብዬ ነው። ያምራል በጣም ይሄ ዋጋ አልቆለት 10500 ወደ ወደሚቀጥለው ልስል መጣ የሚቀጥለው ልስል እንደብል ቴዲዬ ይሄ ነው። ከለሮች እያንዳንዱ አሁን ከዛኛው የየው ከለር እዚኛዋ ለ ከዛኛው የየው ከለር እዚኛዋ ለ እየተሰበጣጠረ እየተሰበጣጠረ ይመጣል። ያምራል በጣም ቮይስ ሜል ማስቀመጥ ትችላላችሁ። መጻጻፍ እንችላለን። ምንም ችግር የለውም። እችም ቴዲያ ስራውን ታውቀዋለህ አንተ ያልገቡብህ ደስ አይለኝም። አሉ የሚሰሯሉ የወገብታችን የሚተኩሱ ም አሉ፣ ፈርጥም የሚያደርጉም አሉ። ግን ተጨማሪ ደግሞ አንተ ይሁን የሆነ ነገሩን ስታይ አሪፍ ነው። እንደዚያ እያደረግን እንሰራለን። ውድ ከስተመሮቻችን እናንተ ደስ ያላችሁን ከምናሳየች ደስ ያላችሁን ብድግ አድርጋችሁ አስቀምጥ ማለት ብቻ ነው። ምንም ይሄ ለእኔ ነው ብሎ ማስቀምጥ ብቻ ነው። ያምራል በጣም ይሄ ቆንጆ ነው። ውብ የሆነ ነጠላለው ይሄ ዋጋ አልቆለት ዘጠኝ ሺ አምስት መቶ ብር። ወደ የሚቀጥለው ልብስ ስንመጣ ልብሶች እንደምን ሁለት አንድ አይነት ምናምን የምናቀርበው ው ለመጀመሪያ ፏ ብሎ ብድግ ያደረገ ሰው ብድግ ያደረገ ነው ይህን ይመስላል ያምራል ይሄ ጥበቡ ነው ይሄ ነጠላ ነው አይለይም ሁለቱም አንድ አይነት ነው ያምራል በጣም በነገራችን ሁልጊዜ እንናገራለን እያንዳንዱ ፍሬሙ ከዳር ያለው ሶስት ማዕዘኑ ምናምን ምናምን ነገሩ እኩል ካልሆነ ለከስተመርም አናቀርብ ያስወቅሳል አሁን ከስተመር ሲደውል አሁን ልብስ ደርሶ ሲደውል ምን ሊሉ ይሆን ትላለ እና ሱሱ ነገር እንዳይመጣ አንተ ዚህ አይ ከስተበል አያዩም ብለህ የምትልከው ነገር እያንዳንዷ ትታያለ። ይሄ ምንም ጥያቄ የለውም። ይሄ ያምራል። በጣም ቆንጆ ነው፣ ውብ ነው። ፋያ ለነጠላለሁ ሁለት አይና መነን ነው ደብል ሆኖ ይሰራል። አንገትና ጅየውን አሰራሩ እንደፈለገ ማድረግ እንችላለን፣ እንደፈለገ ማድረግ እንችላለን። ይሄ ዋጋ አልቆለ 9500 ብር ነው። ይሄን ይመስላል። እንግዲህ ካሜራው ያዞርልኛል፣ ዝግጁ መሆን አለመሆንን አላውቅም። እዚህ የሚታየው ቆንጆ ቆንጆ ሽፎን አለ፣ አሪማሪ ሽፎኖች አሉ። ያው ይዩዋቸው እስኪ፣ ዘየር ያደርጓቸው። አይ እውነት ነው። በነገራችን ላይ ሽፎን በብዛት አለ። እንግዲህ በሚቀጥለው አመት እንግዲህ በአዲስ እንመጣለን ብዬ ገምታለሁ። ከስተመሮቻችን እያሰሩ ነው፣ ግን ያ ብዙ ማለት ኳሊቲ ነገር ስለሚይዝ የእውነት ሄድዬ እውነት ብዬ አሁን ይህ ልብስ ሁለት ካለ ሁለት ነው አንድ ካለ አንድ ብቻ ነው ያለኝ። ውድ ከስተመሮቻችን ሶስት ፍሬ አንድ ፍሬ ይሁንልን እንዳትሎ እንዳትሉ ለማለት ፈልጌ ነው። አይደገምም ብዙ ጊዜ ይባላል አይደገም፣ ግን እነዚህ ደግሞ ትንሽ ለየት ያሉ ናቸው። እያምራል በጣም አይተው ከሆነ እያየናቸው ናቸው ከምናልፋቸው ብዬ ነው። አንተ መዘጋጀትን እንኳን አልጠይቅ ለወደፊት፣ አንተም እንዳልከው በቀጣይ ጊዜያት በሰፊው በሰፊው እንትንላለሁ። ለዛ ነው ብዙ ጊዜ አሁን ሽፎን ይታወቃል። ዶርዜ ወደ ታዴ ፈርጥ መቶ ነው እ ሹፎን ይታወቃል በደንብ የትኛው ስቶክ ነው። እና ሹፎን ምንም ችግር የለውም ብዙ አይነት የሽፌን አይነቶች አሉ። ስቶክ የትኛው ነው? የሀገር ውስጡ የትኛው ነው? አይቲዋ የትኛው ነው? አንጀሊካ የትኛው ነው? ብዙ ብዙ የሽፌን አይነት ስላለ ያው ነገሮችን እያመቻችን እንግዲህ የእኔን ስራ የሚተካ ሰው እኔ አስተማርኩት ሰው ነው እኔ የቀረጽኩት ሰው ነው። እንደሱ እንደሱ ስናደርግ ሁሉን ነገር በሰፊ አድርገን ለማዳረስ እንሞክራለን። እጅግ አድርገን እናመሰግናችኋለን ስለ ጊዜያችሁ። እንግዲህ በቪዲዮችን መካከል ሁሌም እንደምንለው የወደዳችሁት ልብስ ካለ ለቀም ለቀም አድርጉ ቶሎ፣ ምክንያቱም እናንተ ሁለት ሳምንት አንድ ወር በሳትወስኑ በቆያችሁ ቁጥር ልብሶቹ ይወጣሉ፣ ለአስቸኳይ ላይደርስላችሁ ይችላል። ዞሮ ዞሮ ግን እናንተ ከመረጣችሁ ጊዜ ከሰጣችሁ ማንኛውም ልብስ እንሰራለን፣ በአእምሯችሁ ያለን ቢሆን እየተባለ ነው። መልካም ጊዜ ይሁንላችሁ፣ በያላችሁበት ሰላማችሁ ይብዛ። ሳምንት አዳዲስ ነገር ደግሞ ይዘን እንመጣለን። ቸር ያገናኘን። ሰላም